በእናትህ ከእሱ ጋር ለማውራት እራሱ ሞራሉ እራሱ የላችሁ እኛ አላውቅም። አንዴ ምን እያየህ ነው? ምን እያየህ ነው? ሰውዬ አህያውን እየፈለግክ ነው ወይስ ምንድን ነው?